ሰላም ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እንዴት ናችሁ? እንዴት ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ የምላችሁት ማለት ነው፣ ለምንድ ነው ግን እናንተ ነገር የምትፈልጉት? እኔ ሊገባኝ ያልቻለ ነገር ማለት ነው። አሁን ትናንትና የቆየ ኮሜንት አወጣችሁ ሚዳላ እኝኝ እያላችሁ አየሁ። ምን ነው የሚያማችሁ እናንተ? እንደ ሁለት ሺ ሀያ ሁለት ላይ ነው ማለት ነው። የምር እንደ ምኑ ናችሁ ነው እነሱ በቃ ተጣለቶ እንዲቀር ነው የሚፈልጉት ማለት ነው። እናንቴ ሀሳብ እንደዛ ነው የምር ይነስ አስብ እንደዛ ነው እንጂ እናንቴ፣ አሁን እነሱ ወዳቸው ለነሱ አስባቸው። አይደለም እንደዛ እየሆናቸው ያላቸው እውነቱን ሲነግራቸው ማለት ነው። እንተው እንጂ እንደዛ ማድረግ ለምን አስፈላ ገባ። በቃ የቆየ ነገር ነው እሱ ራሱ ብሩክ አይደለም የጻፈው ይሄ ኮሜንት። የብሩክን ፎቶ እየጠቀመ የብሩክ ስም እየተጠቀመ ልጅ ናት እየጻፈችው ማለት ነው። ገባቸው ምንድነው እኔ ነው የምትሉት በዛ ላይ እሱ ይጻፋል ሌላው የሚጽፍ እና ግን የቆየ ነው አይደል እንዴ የቆየ ኮመንት ነው ጌታን ይሄን እያወቃችሁ እኛኛ አትበሉ እንዴ እነሱን እንታያቋት ፈልጉን በቃ እናንተ የምትፈልጉት ሰው በቃ ተጣልቶ እንዲቀር ነው ሶ አረ አረ ግን በጣም ይደብራል ግን ተው ወይ ጌታን ተው ረበ ኢየሱስ ምንድነው ምንድን ነው የምትፈልጉት እናንተ ወዳጅ ከሆናችሁ ምን አሪፋችሁ። ለምንድን ነው እስኪመጡ ሰላም እስኪሆኑ ድረስ ጥሩ ኮሜንት ማጻፉ ጥሩ ነገር ማታደርጉ ነገር ሁሉ ይማለል። ሊገባኝ አልቻለም። እኔ ማለት ነው ግሩፕ ዲናንትና እናንተ እኮ አማላጅ ወይም ማስተራጋ ያርግ ያለው እናንተ ራሱ ጥሩ ጥሩ ኮሜንት ሲጡ ብሎ ነበርና ምን ጥሩ ኮሜንት ሰጣላችሁ እናንተ። በጣም ከባድ ነው እንግዲህ። ግን ምንም ሆኖ ምድርም ምድርም ሲነጠቅ ነው ሲነጣቅ ነው የሚባለው ይነጠቅ። አዎ ምን የሚሆን ምን የሚፈጠር ምን የሚምጣ የሚናገሩ ጊ አይለያዩም። ሶ እኝኝ የምትሉኝ ደግሞ አሪፋችሁ ቁጭ በሉ እና ብዙ ነገር እያላችሁን ነበረ። ለእናንተ ነገር ቦታ የሷ መልስ አትሰጠም። የእናንተ ነገር የሷ ጆሮ ማለት ጆሮ እንትን አጠገብ አያልፍም ማለት ነው። አይገርማችሁ። ለምንድ ነፋችሁ ማትዘጉት? ግን ለምንድ ነፋችሁ ማትዘግታችሁ ማትቀመጡት? እናንተ ልጆች እንዴ! ግን ፀብ ካለ እንዴ ፀብ ከመጣ ደስ ደስ ይለኛ? እንዴ ደስ ደስ ይለኝ ደስ ደስ ነው የምለኝ አለው። ሞጠቀራን ማለት ነው። ሶ እንደዛ እናንተ ፀብ ከመጣ ደስ ደስ ነው የምላችሁ ለእናንተ ያ እንደዛ ነገር እንዴ ምን ምን? እሺ ተው እንጂ የኑሩባት ልጆች እና እውነተኛ ደጋፊ ከሆናችሁ አሪፋችሁ ቁጭ ብላችሁ እስኪመጡ ድረስ መጠበቅ ነው። ስለዚህ አንጠብቅን ካላችሁ ገደል ግቡሽ እንዴ ምንድን ነው የቆየው ነገር አወጣችሁ? ነገርን በቃ አሁን እኮ እኔ ከዚህ በፊት በእውነት የሆነ ነገር ፈራሁት። ነገር ዛሬ ደርሶ አይቻለሁ። ነገር ግን ይሄን ነገር እኔ አውጭ አሁን ምን ነገር አልፈልግም። ጌታ የሆነ ነገር ከተፈጠረ ቁጥር ይሄ ነገር ይነሳል ብዬ ፈሪቼ ነበር። ግን አሁን የሆነ ዲማት ምትመስላት ልጅ አንቺ ዲማት ምሰ አይወልሽ የሆነ ጥቁር ዲማት አለ ታቂያለሽ። ይሄ ዲማት ነው የምትመስለው አንቺ እኮ ለማንም አስተያየት መጣታት አይችልም። አይገርምሽም?

የገታ አልይ ቀበልም ብላለች እሷ ተቀበለች። አል ተቀበለች። አያገባሽም እኮ አንቺ፣ አያገባሽም እኮ። ብሩክና ይተዋወቃሉ። ምንም ይሁን ምን እንደማይለያዩ ይወቁ። ሷ አሽቀባጮች ደግሞ አሪፋቸው ቁጭ ብለው ምን ይነሱ። የሚያስታርቅ ነገር ጥሩ ጥሩ ነገር ብታረጉ ምን ችግር አለ? ምን ችግር አለ? አይከፈልም እኮ ጥሩ ኮሜንት። እናንተ ግን ኮሜንት የገባችሁት የምትጽፉት ኮሜንት ሆኖ በቃ የሰውን ኦፍ የሚያደርገው ኮሜንት ነው። ወይ ጉዴ ወይ ጉዴ ቤት ሰው ሰው ግን በጣም ነው የሚገርመኝ። እና እኔም እኔም ሊል አልችልም። ይሁን የማይሁን የቆየ ነገር አውጣችሁ የልጁን የዲጁን ሲማታጥፉ እና ብዙ የሱን ሲሚጠቀሙ ልጆች ብዙ ናቸው። እና እንደዚህ ባታደርጉ ጥሩ ነው ብያስባሉ። አሪፋቸው ቁጭ ባሉ። እሺ፣ ባላችሁበት ቦታ ሰላማችሁ፣ ብዙ እወዳችኋለሁ። ሰው እስከላ ያረጋችሁ አንድ ሺህ እንድታስገቡኝ ፈልጋለሁ ቤተሰቦች እና ባይ